ክርስቶስን ተዘጋጅተን መጠበቃችን የሚሰጠን ጥቅም ክፍል ስምንት የዛሬውን ሐሳብ እጅግ በጣም በማስተዋል እንድታዳምጡኝ በጌታ ፍቅር አበረታታችኋለሁ። ምክንያቱም የዛሬው ሐሳብ ብዙ ሰዎች የማይገነዘቡት ብዙ አገልጋዮችም የማያስተምሩት እጅግ በጣም አስፈላጊ የሆነ የእግዚአብሔር ቃል የማንነታችን ምስጢር ነው። ስለዚህ በደንብ በደንብ በማስተዋል እንድታዳምጡኝ አበረታታችኋለሁ። ኢየሱስ ክርስቶስን ተዘጋጅተን በመጠበቃችን ምክንያት የምናገኘው ጥቅም አንዱ ዛሬ በክፍል ስምንት የምናየው መንፈሳችን ነፍስና ስጋችንን እንዲገዛው ያደርግልናል። ምክንያቱም ከክርስቶስን ተዘጋጅተን የምንጠብቀው በመንፈስ ስለሆነ፣ በስጋ በምንኖረው ሕይወት እሱን ተዘጋጅተን እንድንጠብቅ የሚያደርገን መንፈሳዊ ዓለም ጋር የምንገናኘው በመንፈሳችን ስለሆነ ምክንያቱም ነፍሳችን ተመልከቱ፣ ነፍሳችን ከስጋችን ጋር እጅግ በጣም የተጣበቀች ነች፣ የተሳሰረች ነች። እንዲሁም ነፍሳችን ስሜቷን፣ ፍላጎቷን ለማርካት ስጋን ትጠቀማለች። ነገር ግን ነፍስ ከስጋችን በተለየ ጊዜ ስጋችን ኃይል የሌለው የሚበሰብስ የሚፈርስ፣ ኖርማል ስጋ ይሆናል። እንደ ማንኛውም እንደምታዩት ስጋ ስጋ ሲቀመጥ እንደሚበሰብስ፣ እንደሚፈርስ፣ እንደሚገማ፣ እንደሚበላሽ ስጋችን እንደዛው ይሆናል። የስጋችንን ኃይል የምትሰጠው ፈቃዷን፣ ሐሳቧን፣ ስሜቷን እንድታረካ የምትጠቀምበት አካል ስጋ ይባላል ነገር ግን ዋናው ኃይል ማነች ነፍስ ነች ማለት ነው የስጋችን ኃይል እንዲሁም ደግሞ መንፈሳችን ከእግዚአብሔር ጋር የምንገናኝበት በር ነው አቅም ነው ጉልበት ነው ስለዚህ ምን ማድረግ አለብን በነፍሳችን ላይ መንፈሳችን እንዲሰለጥን ማድረግ አለብን ነገር ግን በመንፈሳችን ላይ ነፍስ ስትሰለጥን እንደፈለገ ስንለቃት እንደ እግዚአብሔር ቃል የሚያርቃትን የሚገዛትን የመንፈሳችን ኃይል ካላየለ ከፍ ካላለ ጉልበት ካላገኘ በቃሉ በእግዚአብሔር መንፈስ በእግዚአብሔር መንፈስ እርዳታ፣ እገዛ፣ ወቀሳ፣ በጎ ሕሊና፣ በጎ ሀሳብ የእግዚአብሔር እቅድ የሚያስተላልፍልን መንፈሳችን በነፍሳችን ላይ ጉልበት ካላገኘ ገዢ ካላደረግ ነው። መንፈሳችን በነፍሳችን ላይ ገዢ አለቃ አድርገን ካልሾም ነው ነፍሳችን የምትሰለጥን ፈቃዷን ለመንፈ እንድትፈጽም እንዲሁ የምንለቃት ከሆነ ኃጢአት ይጎለብታል ስሜቷን ለማርካት ስጋን ሙሉ በሙሉ ስለምትቆጣጠረው ስለምትገዛው መንፈሳችን ይሞታል። አንድ ጊዜ ኢየሱስ ክርስቶስ አንዱ ደቀ መዝሙር ኢየሱስን እንደዚህ ይሏል፣ አባቴን እንድቀብር ፍቀድልኝ። ይሏል ኖ ሙታናቸውን እንዲቀብሩ ሙታንን ተዋቸዋሉ። ተመልከቱ፣ መንፈሱ የሞተ ሰው የሚቀበረውም ሊቀብር የሚሄደውም ሰው የሞቱ ናቸው። ለምን መንፈሱ ዴድ ነው፣ ሞቷል። ስለዚህ መንፈሳችን ንቁ ይሆናል። ክርስቶስን ተዘጋጅተን ስንጠብቅ በመንፈስ ስንሆን እንደ ቃሉ ስንኖር እግዚአብሔርን ለማገልገል እግዚአብሔርን ለማስደሰት ስንተጋ ስንነቃ መንፈሳችን ሕያው ይሆናል። እነርሱ ከመንፈስ ተወለደው እንጂ ከስጋና ከስጋ ፈቃድ አልተወለዱም። ከመንፈስ መወለድ የእግዚአብሔርን መንፈ የእግዚአብሔርን ፈቃድ ማድረግ የእግዚአብሔርን ፈቃድ ለማድረግ በመንፈስ መወለድ መንፈስን ሕያው ማድረግ ማስነሳት፣ ማነቃቃት ስንችል መንፈሳችን በነፍሳችን ላይ ጉልበት ሲያገኝ፣ ኃይል ሲያገኝ ለጽድቅ የበረታን መንፈሳችን ነፍሳችንንና ስጋችንን የሚመራው ጉልበታም ሰዎች እንሆናለን። ለዚህ ነው በመንፈስ ስንመላለስ መመላለስ ስንጀምር ከምድር ተጽዕኖ ወጥተን የእግዚአብሔር ክብር የእግዚአብሔርን ክብር በምድር ላይ መግለጥ የምንችለው። እስከዚህ ድረስ በነፍሳችንና በስጋችን ላይ ምን ማድረግ አለብን? ነፍሳችንን መንፈሳችንን ገዢ አለቃ አድርገን በመንፈሳችን ስር ደግሞ ማንን ተገዢ ማድረግ መቻል አለብን? ስጋችንን እና ነፍሳችንን ዋናው በነት በመን የህይወታችን የሚገለጠው ይሄ አካላችን። አንድ ነገር ተመልከቱ። መንፈሳችን አለቃ ገዢ ስናደርገው ከእግዚአብሔር የሰማውን ድምፅ ከእግዚአብሔር ቃል የሰማውን ድምፅ በበጎ ህሊና እየመራን መንፈሳ ነፍሳችንን መልካም ስራ እንታደር መልካም ስራ በዚህ በአካላችን በህይወታችን መገለጥ ይጀምራል ማለት ነው። መልካም ስራን ለመስራት ለእግዚአብሔር የጨከንን ሰዎች እንሆናለን። ይሄን ማድረግ የምንችለው ዛሬ በሰራ ነው። መልካም ስራ ነፍሳችን የዘላለም ቅጣትን ታገኛለች፣ የዘላለም ሞት ይፈረድባታል፣ ወይ ደግሞ የዘላለምን ሕይወት እናገኛለን። ስለዚህ የዘላለምን ሕይወት እንድናገኝ ከምድር ምክር ነፍስ በስጋ በስጋ አይን በኩል ወደምታየው የምድርን ነገር ለማድረግ ታደላለች፣ ከስጋ ጋር እጅግ የተጣበቀች ነች። መንፈሳችን ግን ለእግዚአብሔር ሐሳብ ያደላል፣ ለቅድስና ያደላል፣ ለበጎ ስራ ክርስቶስን ተዘጋጅተን እንድንጠብቅ የሚያነቃቃን። ኢየሱስ እንደዚህ አደለ፣ መንፈስስ ዝግጁ ነው፣ ስጋ ግን ደካማ ነው። ስጋን የምታደክመው መንፈስ ነፍስ ነች። ነፍስ ደካማ ነች። ወደምታየው፣ ወደምትመኘው በስሜቷ ለመነዳት ለመመራት ትሞክራለች። ነገር ግን በመንፈስ ስንጠነክር የድንጋይ ናዳ ቢከመርብን ብንቀጠቀጥ እንኳን ተነስተን እንደነ ጳውሎስ ክርስቶስን የምናሳይ የምንሰብክ ቁስላችን፣ ደማችን ሳይደርግ ጸንተን ቆመን እግዚአብሔርን በጽናት በብርታት የምናገለግል ብርቱ ሰዎች እንሆናለን ማለት ነው። ጋላትያ 5:16 ነገር ግን እንላለሁ በመንፈስ ተመላለሱ፣ የስጋን ምኞት አትፈጽሙ። በመንፈስ ብንኖር ግን በመንፈስ ደግሞ እንመላለስ። በመንፈስ መመላለስ የሚባል ነገር አለ። ኤፌሶን 5:1 እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። በመንፈሳችሁ በኩል ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ቁጥር 9ና 10 የብርሃን ፍሬ በጎነት፣ በጽድቅ፣ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ስለዚህ ቁጥር 14 አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። ስለዚህ ክርስቶስን ተዘጋጅተን የምንጠብቅ ሰዎች ከሆንን በነፍስና መንፈሳችንን የሚገዛ በእግዚአብሔር መንፈስ መንፈሳችን የተገዛ ብርቱ ሰዎች እንሆናለን ማለት ነው። ክብር ለኢየሱስ ይሁን።